ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ዘት ያላቸውን መዛገብት የምንዳሰስበትና ቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራኒው ሚዲያ መንፈሳዊ ቻናል በሰላም መጣቸው። በመርሃ ግብራችን በየዕለት የሚከበሩ የቅዱሳን መታሰቢያ ባዓላትን፣ የእየዕለት ትምህርቶችን፣ መንፈሳዊ ዜማዎችን የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል እርስም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። ዛሬ የመርሃ ግብራችን የምንዘክረው ቅዱስ ኤልያስ ነቢይን ነው። ቅዱስ ኤልያስ ነቢይ ይኸውም ቴስቢያዊ ኤልያስ በሕይወት ሳለ በሳት ሰረገላ ወደ ሰማይ ያረገ ታላቅ ነቢይ ነው። ንጉሡን አካብንና ሚስቱን ኤልዛቤልን ስለ ክፉ ሥራቸው ሁሉ አጥብቆ የተቃወማቸውና የገሰጻቸው ታላቅ ነቢይ ነው። አካብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር እነዚህ ዓመታት ጠልና ዝናብ አይሆንም ብሎ ከነገረው በኋላ ሰማይን ዝናብ እንዳይጥል በጸሎቱ ለጉሞታል። ለሶስት ዓመትም ዝናብ ሳይዘንብ ቀረ። ከዚህም በኋላ ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ የሚል የእግዚአብሔር ቃል ወደ ኢልያስ መጣለት። ዳግመኛም እግዚአብሔር ከወንዙም ትጠጣለህ፣ ቁራዎችም በዛ የመግቡህ ዘንድ አዝዣለሁ ብሎ ስለ ምግቡ ነገረው። ቁራዎችም ጠዋት ዳቦ፣ ማታ ሥጋ እያመጡለት ብዙ ጊዜ ተቀመጠ። አንደኛ ነገሥት ምዕራፍ 17 ከቁጥር 1 እስከ 4። ከዚህም በኋላ እግዚአብሔር ተነስተህም በሲዶና ጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብህ ዘንድ አንዲት ባልቴ ታዝዣለሁ ሲል ተናገረው። ተነስቶም ወደ ሰራፕታ ሲሄድ እንጨት ስትለቅ ማገኛትና የምጠጣው ጥቂት ውሃ በጽዋታ ምጪልኝ ዘንድ ለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክ ሕያው እግዚአብሔርን በማድጋ ካለው ከፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ልጄ ጋግረው ዘንድ በልተናው እንሞት ዘንድ ጥቂት እንጨት ሰበስባለሁ አለችው። እርሱም ያላትን ዱቄትና ዘይት ተጠቅማ ለእርሱና ለልጇ እንጎቻ እንድትጋግር ነገራት። በመታዘዝም እንዳላት አደረገች። ኤልያስም እንደተናገረው ቤቷን በበረከት ሞልቶላት ዱቄቱ ከማድጋው ሳያልቅ ዘይቱም ከማሰሮ ሳይጎድል ብዙ ቀን ሲመገቡ ቆዩ። ከዚያም በኋላ የሴቲቱ ልጅ ታሞ ሞተ። እርሷም ኤልያስን የእግዚአብሔር ሰው ሆይ ከአንተ ጋር ምናለኝ ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣሃልን? አለችው። ኤልያስም ልጅሽን ስጭኝ ካላት በኋላ ወደ ሰገነት አውጥቶ አስተኝቶት ወደ እግዚአብሔር ጸለየ። እግዚአብሔርም የኤልያስን ቃል ሰምቶ ብላቴናውን ከሞት አዳነው። ወስዶም ለእናቱ እነሆ ልጅሽ በሕይወት ይኖራል ብሎ ሰጣት። አንደኛ ነገሥት ምዕራፍ 17 ከቁጥር 1 እስከ 24። ከሦስተኛውም ዓመት በኋላ ሂድ ለአካብ ተገለጥ፣ በምድር ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ ይገለጥ ዘንድ ሄደ። በሰማርያም ረሃብ ጸንቶ ነበር። ንግሥቲቱ ኤልዛቤል የእግዚአብሔርን ነቢያት እያሳደደች ባስገደለች ጊዜ እግዚአብሔርን እጅግ ይፈራ የነበረውና የአካብም የቤቱ አዛዥ የነበረው አብድዩ መቶውን ነቢያት ወስዶ ሃምሳ ሃምሳውን በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አብድዩም በመንገድ ሲሄድ ኤልያስን ተገናኘ። አብድዩም አውቆት በግንባሩ ተደፍቶ ሰላምታ ሰጠው። ኤልያስም ሄደህ ለጌታህ ኤልያስ ተገኝቷል ብለዋል። ንጉሡ አካብም ኤልያስን ሊገናኘው መጣና ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን አለው። ኤልያስም እስራኤልን ሁሉ በኤልዛቤል ማዕድ የሚበሉትን አራት መቶ ሃምሳ የበዓልን ነቢያት፣ አራት መቶ የማምለኪያ አጸድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስባለሁ። አካብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስ ሐሰተኞቹ ነቢያትና እርሱ መሥዋዕት አቅርበው እግዚአብሔር የትኛውን መሥዋዕት እንደሚቀበል ያዩ ዘንድ ሲናገር፣ ሕዝቡም በሐሳቡ ተስማሙ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና፣ አዘጋጁ የአምላካችሁንም ስም ጥሩ አላቸው። እነርሱም ወይፈኑንም ወስደው ካዘጋጁ በኋላ ከጠዋትም እስከ ቀትር ድረስ በዓል ሆይ ስማን እያሉ የአምላካቸውን የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሠሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጮኹ፣ ምናልባት አሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። እነርሱም በታላቅ ቃል ይጮኹ፣ እንደ ልማዳቸውም ደማቸው እስኪፈስ ድረስ ገላቸውን በካራ ይቧጭሩ ነበር። ቀትርም ካለፈ በኋላ መሥዋዕተ ሰርክ እስኪደርስ ድምፅም አልነበረ፣ የሚመልስና የሚያደምጥም አልነበረም። ከዚህም በኋላ ኤልያስ ሕዝቡን ሁሉ ወደ እርሱ አቅርቦ ፈርሶ የነበረውን የእግዚአብሔርን መሠዋ በጅቶ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ እንተ በእስራኤል ላይ አምላክ እንደሆንክ እኔም ባርያህ እንደሆንኩ ይህንም ሁሉ በቃልህ እንዳደረግኩ ዛሬ ገለጥ እያለ ጸለየ። በዚህም ጊዜ የእግዚአብሔር እሳት ወርዳ መሥዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓዱ ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዟቸው አላቸው። ያዟቸውም፣ ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ለእኛ ነገሥት ምዕራፍ 18 ከቁጥር 1 እስከ 16 አክዓብም ኤልያስ ያደረገውን ሁሉ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል በነገራት ጊዜ ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲት ነፍስ ባላደርጋት አማልክት ይህን ያድርጉብኝ ብላ ወደ ኤልያስ መልእክተኛ ላከች። እርሱም ፈርቶ ነፍሱንም ሊያድን ወጥቶ ሄደ። አንድ ቀንም ያህል መንገድ በምድረ በዳ ከሄደ በኋላ ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ ከአባቶች ያልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። እግዚአብሔርም ለጣዖት ያልሰገዱ ሰባ ሺህ ሰዎችን አስቀርቻለሁና አትፍራ። የአንተንም ነፍስ ማንም ሊወስዳት የሚችል የለም፣ ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣሃለሁ አለው። ከዚህም በኋላ ኤልያስ በክትክታው ዛፍ በታች ጋደም አለና እንቅልፍ ወሰደው። የታዘዘ መልአክ መጥቶ ምግቡን ከሰማይ ይዞለት መጥቶ ዳሰሰውና ተነስቶ እንዲመገብ ነገረው። ኤልያስም ከበላና ከጠጣ በኋላ አንድ ጊዜ በተመገበው በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ አርባ ቀንና አርባ ሌሊት ሄደ። አንደኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 8። ንጉሡ አካብ የወይኑን ቦታ ለመውሰድ ሲል ናቡቴን ቢጠይቀው እምቢ ስላለው ከሚስቱ ከኤልዛቤል ጋር ተማከረ። እርሷም ናቡቴን እግዚአብሔርንና ንጉሡን ሰድቧል ብላ በሐሰት አስመስክራበት በድንጋይ አስወግር አስገደለች። ባሏንም የናቡቴን የወይኑን ቦታ እንዲወስድ ነገረችው። ከዚህም በኋላ የእግዚአብሔር ቃል ወደ ቴስቢያዊው ወደ ኤልያስ፣ እግዚአብሔር እንዲህ ይላል ገድለ ወረስክን፣ ውሾች የናቡቴን ደም በላሱበት ስፍራ የአንተን ደም ደግሞ ውሾች ይልሱታል ብለህ ንገረው ሲል መጣ። ኤልያስም ሄዶ እንደታዘዘው ለአካብ ነገረው። አካብም የሞቱን ነገር ከኤልያስ በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም በማቅ ላይ አክዓብ በፊቴ እንደተዋረደ አየህን? በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ መጣ። አንደኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 29። አክዓብም ከሞተ በኋላ የሞዋብ ሰዎች አመፁ። ንጉሡ አካዝያስ ታሞ በሰማሪያ በልፍኙተኛ እርሱም ይሞት ወይ ድን እንደሆነ ይጠይቁልት ዘንድ ወደ ጠንቋይ ወታደሮቹን ላከ። በዚህም ጊዜ ኤልያስ እንደማትድን ወቅ ብሎ ላከበት። ንጉሡም ኤልያስን ይጠሩለት ዘንድ አምሳ ወታደሮችን ካለቃው ጋር ወደ ኤልያስ ላከ። ኤልያስም በተራራ ላይ ተቀምጦ አገኙትና፣ ንጉሡ ይጠራሃልና ፈጥነህ ወርደህን አሉት። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ እናንተን እሳትም ከሰማይ ወርዳ አቃጠለቻቸው። ንጉሡም ዳግመኛ ሀምሳ ወታደሮችን ካለቆቻቸው ጋር ወደ ኤልያስ ላከ። ኤልያስም እንደ መጀመሪያው ሲናገር አሁንም እሳት ከሰማይ ወርዳ አቃጠለቻቸው። በሦስተኛ ጊዜ የተላከው ሀምሳ አለቃ ግን ኤልያስ ፊት በትሕትና ሰግዶ ከተራራዊ ወርድ ዘንድ ለመነው። ኤልያስም ስለ ትሕትና ወርዶለት ወደ ንጉሡ ዘንድ አብረው ሄዱና ኤልያስ ንጉሡን እንደሚሞት ነገረው። ንጉሡም ሞተ። ከዚህም በኋላ ኤልያስ ወደ ሰማይ የሚወጣበት ጊዜ ሲደርስ ከደቀ መዝሙሩ ከኤልሳ ጋር ሆኖ ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ በመጠቅለል የዮርዳኖስን ወንዝ ቢመታው ለሁለት ተከፈለና ሁለቱም በደረቅ ተሻገሩ። ኤልያስም ጥር ስድስት ቀን በሳት ፈረስና በሳት ሰረገላ ተነጥቆ በሚያርግበት ጊዜ መጠምጠሚያውን ለደቀ መዝሙሩ ለኤልሳ ሰጥቶት በኤልያስ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ በኤልሳ አድሮበታል። በብሉይ ዘመን ኑሮ በበረሃ የነበረው ታላቅ ነቢይ በኋለኛው ዘመን ከሄኖክ ጋር ይመጣ ዘንድ አለው። መጥተውም ሐሳዊ መሲህን ይቃወሙታል፣ እርሱም ይገድላቸዋል። አስከሬናቸውንም በአደባባይ ጥሎ ሦስት ቀን ይቆያል። ነርሱም ከሞት ሲነሱ ትንሣኤ ሙታን ይሆናል። መዝገበ ቅዱሳን፣ ስንክሳር ዘወርሃ ሰኔ ከቅዱስ ኤልያስ ነቢይ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።